ቲክቶክ ላይ ምን አለ? ቁጭ ብሎ ጌታን ቁጭ ብሎ እንትን ማለት ብቻ አይደለም ያለው። ቲክቶክ ላይ ብዙ ስትረስ አለው። ቲክቶክ ያደረገ ገዝቶሻል ወይ ዴቮ መልሽ እያለ ነው፣ ገዝቶልሻል ወይ ዴቮ መልሽ እያለ ነው። የኔ ፋሚሊ ፍሬንድሊ ምናምን ላቪዩ ምናምን ብለሽ እዚህ ቀበጣጠረሽ የመጣሽው ማንሽ? ማንሽ ምንድነው? ምንድን ይገዛልኝ? ምንድነ ሽኬት ነው የመጣሽው? ለምንድን የመጣሽው? አሁን አንቺ አላማሽ ምንድን ነው? እቅድሽ ምንድነው? ማን የከፈለሽ? ማን የላከሽ? ማን የላከሽ? ምንድን ነው የተላክሽው? ተልኮሽስ ምንድን ነው? ደ ሁ ወሬ ታመላልሱብኝ ወሬ ታምጡብኝ አጋልጣቸውዬ አጋልጣቸውዬ አጋልጣቸውዬ የኔ ወንድም የኔ ወንድም የኔ መከታ ወንድም አለም ወንድም አለም ወንድም አለም አጋልጣቸውዬ። የኔ አጋልጥ የኔ አጋልጣቸው። ይቅር ይበልሽ እኔ ኢትዮጵያ እሺ፣ ይቅር ይበልሽ ነኝ። ይቅር ይበልኝ እሺ፣ ይቅር ይበልኝ። አንቺ አሁን ለምሳሌ እኔ በሰላም የተቀመጥኩ ሴትዮን ምን አድርጊ ነው የምትይኝ ነው? አሁን ጥያቄው ምን ላርግሽ?

ብችል ብችል መቶ መቶ። ግን በነገራችን ላይ ይሄ ካልኩሌቱ ላይ ትንሽ ስህተት አለው። ሰማንያ ስድስት ሺህ ብቻ አይደለም። ኖ አይደለም፣ ይበልጣል። ከዛ ይበልጣል። ወዶች ይበልጣል፣ ይበልጣል፣ ይበልጣል። ግን ባገኝ አሁንም አለቅ፣ ከዛ በላይ ቅርጥፍ አድርጌ ቅርጥፍ አድርጌ አለቅም፣ ባገኝ ከዛ በላይ። ትቀልዳላችሁ፣ 86 ሺህ ነው እንዲገርማችሁ። እኔው 86 ነው ሰራለው ውዶች፣ ታስቡት። አንቺ አሁን እውነት አይ ላቭ ማይሰልፍ ምናምን ብለሽ እዚህ ተበጣትሰሽ የመጣሽው አለሽ ማለት ነው። እውነት አንቺ ቢሰጠሽ እውነት እንቢት ያለሽ እንቢት ያለሽ ማሪ፣ እየተዋወቀን አዎ። ብሉሻ አዶዬ ብሉሻ አዶዬ፣ የኔ ጠበቃ የኔ ጠበቃ፣ የኔ መከታ፣ የኔ ማር የኔ ማር ወይ ሻዶዬ የኔ የኔ ውድ አፌ ቁርጥ አፌ ቁርጥ ይበል ቁርጥርጥ ይበል። እውነት እግዚአብሔር ምስክሬ እኔ በቃ ትናንት የሆነ የሆነ ሰው ሲያወራ ስለ እኔ ሰምቻለሁ ምናምንና አንዳንዴ እውነት ግልጽ ጽብሬታ ይሄ ምን እንደሆነ ታውቃላችሁ? ምን እንደሆነ ታውቃላችሁ? ይሄ እውነተኛ ሰው እውነተኛ ሰው አይታችሁ ከሆነ ማለት ነው። ያኔ ቴዲዋ ሳቤ ገብቶ ምናምን እንደዚህ እናቴ ትሙት እንኳን ላዋርድ ነው ምልክ እንኳን ላዋርድክ እንኳን ከዚህ ሁላ አፍተር ድስ ኦል ምንድን ነው ማዋርድክ እግዚአብሔር አፍተር ድስ ኦል ምንድን ነው ሊፈጠርስ የሚችለው ነገር እናንተ ስታስቡት ራሱ አፍተር ድስ ኦል ዲዩቲንክ ነገሮች እንደበፊቱ በፍጹም አሙዲዮ ቴንክ ዩ እግዚአብሔርን፣ እግዚአብሔር በቃ እኔ አላቅም፣ አሩ ነው ምን ምን ብዬ እንደማመሰግንም አላቅም። ቴንክ ዩ በጣም በቃ ቴንክ ዩ፣ ክርስቶስን ጌታን አመሰግናለሁ በጣም እንደዚህ አይነት ነገር ይባላል እኮ። እውነትሽን እኮ ነው ስላችሁ፣ ንጉስ እዮዳ ቤዝ ዮር ብራዘር ያ ሄዝ ማይ ብራዘር ምልላችሁ መሰላችሁ እኔ እውነት በቅቶኛል። እውነት እግዚአብሔር በቅቶኛል ስላችሁ በቃ በቅቶኛል። እኔ በቃ ይሄ ቢሆን ሰው ቢሆን ሰው ነው መወገር መሰደብ ቃ ሰልችቶኛል፣ አልፈልግም መ መሰዳደብም አልፈልግም ቶፒክም ሆንም አረቃምን ቃ ሰልችት አልፈልግም መ እኔ ራሴ ኑሮ መኖር ነው ፈልገው ጊዜ አልፈልግም። ከዚህ ሁላ ነገር በኋላ ደግሞ ጋይሳ መልሶ ሰዎች ይታረቃሉ ምናምን በሚሉ ማለት ነው በሚለው አትመኑ እሺ፣ አትመኑ። እኔ ለማዋረድ በዚህ ርቀት የሄደን ሰው መልሼ በፍጹም ልታረቃልች። ይሄ ቀልድ ቀል ነው ቀልድ ቀል ነ የምትቀልዱት የምትተራረቡት ምናምን ምናምን ነገር አለ ወይነት ኢትስ ኮም ቱ ዲስ ደግሞ በጣም በቃ ኖ ኖ እውነት፣ በቃ ኖ ኖ እዚህ በኋላ ታርቆ ምናምን መፍፁም እግዚአብሔር ያለውን ነገር አብሬ ለመቀበል እኔ ዝግጁ ነኝ። የሚፈጠረውን የሚሆነውን ነገር ለመቀበል ዝግጁ ነኝ። ግን ከዚህ በላይ በቃ ምንም ነገር አልፈልግም።

ወረምንኮይን የስልችትን ያለኝ በቃ አንዳንዶቻችሁ ብር በልተሽ ምናምን ፈቅዶ አምኖበት አሁን ነገ ዛሪ የትም ቦታ የሰጠው ገንዘብ ምናምን ተበልቶ የሰጠው ገንዘብ ምናምን ተበልቶ ነው እንዴ? አይደለም፣ ፈልጎ አምኖበት የሰጠውን ገንዘብ እዚህ ቲክቶክ ላይ መቶ የተሰጠ ጊፍት ደግሞ ተበላው ይባላል እንዴ? አምናችሁበት እኮ ነው ገዝታችሁ፣ አሬክስ ሪቻርጅ አድርጋችሁ ምናምን እኮ ነው የሚሰጠው እንዴ? ስዝናት ተበላው። ሀውካም ደግሞ እንዳታለቅሺ፣ እኔ መቼም ልንገርሽ መቼም አላለቅስም። ግን በቃ አረጋብዬሽ እያወራሁ ስለሆነ አረጋብዬሽ ማውረድ ፈልጌ ነው እንጂ እኔ መቼም አላለቅስም። ተበላሁ ይባላል እንድትይውም ይባላል። እኔ ገና ገና እግዚአብሔርን እኔ እኔ እኔ እኔ ጠንካራ ነኝ። እኔ ምንም አልሆንም። ግን እኔ ቤተሰብ እናቴ እናቴ እንባ ገና ማለት ነው ገና ያንከራትተዋል። እግዚአብሔር ምስክሬ ነው እምላችሁ ገና ያንከራትተዋል። ገና ተንካ እኔ እኔ ምንም ሳላ እኔ አረጋችሁ ከሆነ ይበለኝ እጪ እኔ ምንም ሳላ አረጋችሁ እኔ ነው ይበለኝ እጪ እኔ ምንም የእኔን ውድቀት የምትቆፍሩ ሰዎች እግዚአብሔርን ቀን ማታ እኔ ወደ እግዚአብሔር የምታለቅስ እናት አለች የእሱን ደግሞ ተፈላችሁ በቃ ለፈጣሪ ሰጥቻለሁ እኔ ሁሉንም ነገር። እኔ እኮ ለምን አትገሹ? እኔ ታስቁኛላችሁ። እስኪ በጣም ቀላል ነው አለእናንተ። እስኪ እናንተ በእኔ ቦታ ብትሆኑ እስከዛ ጂሲሲ ካንትሪ ላይ አይ እናንተ አይ እናንተ ይሆን ነገር ጎሎሻል ዛሬ ዲሆ ማክስታይ

እረፊ ታይ ታይ ታይ ታይ ታይ እየተባልኩ እንደምታው ብታውቁ እና እንዳታስቡት ለማለት ነው። በቂ ማስረጃ እኮ አለሽ። እኔ የሁሉም ነገር በቂ ማስረጃ አለኝ። በዚህ ዝም ስለምል ነው እንጂ በጣም የብዙ ሰው ብዙ በቂ ማስረጃ አለኝ። ግን ዝም ስለምል ነው፣ ዝም ስለምል ነው የ አስፈላጊ አይደለም ምናምን ስለምል ነው። የሰው ህይወት ግን እኔ የኔ ዲቦራ እንትን የአውሬ ህይወት ነው አይደለ አንቺ ንፍጣ አከክ። የኔ የሰው ህይወት ግን አታበላሽ ትለኝ የኔ ዲቦራ ህይወት የአውሬ ህይወት ነው።

ቤተዘእያልጉዶ ብለን እኮ አንዴ እዚህ ጋ ውጥ ብናደርገው፣ በቃ ብታገቢ፣ ማሪ፣ ያገቡትም እኮ ይሰደባሉ። አታውቂም? እንደዚህ ቲክቶክ ያገቡትም የወለዱትም ሚቀራለ ደግሞ ቲክቶክ፣ ፍቅሬ ፍቅሬ፣ ማግባት ያድንሻል ብለሽ ከቲክቶክ ስድብ እኮ ሰደብሽኝ። አይ ሰድቤ አይደለም እ እያስተማርኩ ነው፣ ተው አሁን ስ አሳዘንሽኝ ዜዲ በጣም ብዙ ሰው ነው ያዘነልኝ። ይገርምሻል ብዙ ሰው ብዙ ሰው ነው ያዘናል። እንኳን ጀመረ። ታዲያ ምን አቁም ልበለው? እዩ ዳብረ ግጣ ጀመረ እሰደጋ አደረገው እና አቁም ልበለው? ልክ አደረገ። ደግሞ ሰምታችሁታል? ዮኒ ማኛ አንበሳ ጠየቀኝ ምናምን ያለውን ነገር ሰምታችሁታል? ዮኒ ማኛ ውስጥ አንበሳ ጠየቀኝ። ወይ ጉድ፣ ወይ ጉድ! ሰምታችሁታል ጋይ